ወደ ዱባይ በተለያዩ የቪዛ አይነቶች መምጣት ያሰባችሁ ሰዎች ማለትም በቪዝት ቪዛ፣ በፍሪላንስ ቪዛና በወርክ ቪዛ የምትመጡ ሰዎች አዲስ ህግ ወጥቷል። በደንብ ልትሰሙኝ ይገባል። ይሄ ህግ ምንድን ነው? የፊት ለፊቱን የፓስፖርታችሁን የፊት ለፊት ገጽ እስካን አርጋችሁ አታች እንድታረጉ የሚያስገድድ አዲስ ህግ ወጥቷል። ያ የፊት ለፊት ገጽ ወይም ደግሞ የፓስፖርታችሁ የመጀመሪያው የፊት ለፊት ከቨር ከተጫጫረ ሪጀክት የማምጣት እድል ሊኖረው ስለሚችል ከዚህ በኋላ ፓስፖርታችሁን በጥንቃቄ መያዝ ይኖርባችሁ ይገባል ማለት ነው። በተጨማሪ ይህ ህግ እስካሁን ድረስ የሻርጃ ቪዛ ላይ ተግባራዊ አልሆነም። ስለዚህ የሻርጃ ቪዛ የምታሰሩ ሰዎች ልክ እንደድሮ ፎቷችሁና ፓስፖርታችሁን በመጠቀም ብቻ አፕላይ ማድረግ ትችላላችሁ። በተጨማሪ ደግሞ መስከረም 25 ነፃ የሻርጃ ቪዛ እንሰጣለን። ከፕሌይ ስቶር ላይ ላይፍ ኢን ዱባይ ጆብ ፖርታል ብላችሁ ዳውንሎድ በማድረግና አርን ኮይን የሚለውን ተጭናችሁ ማስታወቂያዎች በማየት ብቻ በምትሰበስቡት ኮይን ነፃ የሻርጃ ቪዛ እጣ አውጥተን ለባለ እድለኛው እንሰጣለን። መስከረም 25 በላይፍ ኢን ዱባይ ቲክቶክ ቻናል ላይ ላይቭ እናወጣለን እጣውም